ሰላም ጤና ይስጥልን፣ ውድ ተመልካቾቻችን። ዕለተ ዓርብ ጥቅምት 28 2018 የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግ ነው። የሀገር ውስጥ መረጃ ስናልፍ የአይ.ኤም.ኤፍ ልዑካን ቡድን የኢኮኖሚ ማሻሻያውን ሂደት ለመገምገም የኢትዮጵያ ምርት ገበያን መጎብኘቱ ተገለጸ። የዓለም አቀፍ የገንዘብ ተቋም አይ.ኤም.ኤፍ ከፍተኛ ልዑካን ቡድን ኢትዮጵያ በመተግበር ላይ ያለችውን የኢኮኖሚ ማሻሻያ አጀንዳና ለሀገራዊ እድገት አስተዋጽኦ የሚደረጉ ቁልፍ የገበያ ተቋማትን አፈጻጸም ለመገምገም የኢትዮጵያ ምርት ገበያ መጎብኘቱ የንግድና ቀጠናዊ ትስስር ሚኒስቴር ባወጣው መግለጫ አስታውቋል። በዓለም አቀፍ የገንዘብ ተቋም ስትራቴጂ ፖሊሲና ግምገማ መምሪያ ኢኮኖሚ ባለሙያ የሆኑት ክሪስቶፈር የተመራው ልዑካን ቡድን የኢትዮጵያ የምርት ገበያን በመሰረተ ልማት በገበያ እንቅስቃሴዎችና የኢትዮጵያ አጠቃላይ የማክሮ ኢኮኖሚ መረጋጋት በመደገፍ ረገድ ያለውን ሰፊ ሚና በተመለከተ ግንዛቤ ለማግኘት ከተቋሙ አመራሮች ጋር ውይይት ማድረጉን ጠቁሟል። ልዑካን ቡድኑን የተቀበሉት የንግድና ገበያ እንቅስቃሴዎች ዘርፍ ምክትል ዋና ስራ አስፈጻሚ ወይዘሪት ቅድስት ስጦታው በግልጽነት በቅልጥፍናና በሸቀጦች ግብይት ላይ እምነትን በማሳደግና የግብርና ግብይት ስርአቱን በመቀየር ረገድ ተቋሙ ያስመዘገባቸውን ስኬቶችን የተመለከተ አጠቃላይ ገለጻ ማቅረባቸውንም ሚኒስተሩ ጠቅሟል። የኢትዮጵያ ምርት ገበያ የስ ስትራቴጂ ቢሮ ኃላፊ የሆኑት አቶ ባየሊን ዘርአይ በበኩላቸው የንግድ ልውውጥን የቃማ አከማቻና የጥራት ቁጥጥር ስርዓቶችን ጨምሮ የምርት ገበያ ዋና ዋና ተግባራት ላይ ዝርዝር ማብራሪያ አቅርበዋል። አክለውም የግብርና ምርት ሰንሰለትን በማጠናከር የዋጋ ግኝትን በማሻሻልና ለኢትዮጵያ ሰፋ ያለ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ በማድረግ ረገድ ተቋሙ ያበረከተውን አስተዋጽኦ አስረድተዋል። ከ2018 ዓመተ ምህረት ሀገር አቀፍ ምርጫ በፊት የምርጫ ስርዓቱ እንዲቀየር በይፋ ጥያቄ መቅረቡ ተሰማ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው አገር አቀፍ ምርጫ ከማካሄዱ በፊት የህገ መንግስቱ ማሻሻያ በማድረግ የአብላጫ ድምፅ ምርጫ ስርዓትን የሚከተሉን የሀገሪቱ ምርጫ ስርዓት እንዲቀይር ጥያቄ መቅረቡ ተሰምቷል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ከቀጣዩ ጠቅላይ ምርጫ በፊት በምርጫ ስርዓት ህጉ ምርጫ ቦርዱ ባዘጋጀው የምርጫ ጊዜ ሰሌዳና ሌሎች ጉዳዮች ላይ ማሻሻሊ እንዲደረግ ለመንግስት ጥያቄ መቅረቡንም የሀገር ውስጥ መገናኛ ብዙሃን ዘግበውታል። የፖለቲካ ፓርቲዎች የጋራ ምክር ቤት ይህንን ጥያቄ በጽሁፍ ያቀረበው ለህዝብ ተወካዮች ምክር ቤት፣ ለብሔራዊ ምርጫ ቦርድና ለጠቅላይ ሚኒስተር ጽህፈት ቤት ነው። ጥያቄው ለተጠቀሱት የመንግስት አካላት የቀረበው ባሳለፈው ማክሰኞ ጥቅምት 25 ቀን 2018 ዓ ም መሆኑን የፓርቲዎቹ የጋራ ምክር ቤት ደብዳቤ ይጠቁማል። የፖለቲካ ፓርቲዎች አንስተዋቸዋል ተብለው በጋራ ምክር ቤት በኩል ለመንግስት የቀረቡት ጥያቄዎች የምርጫ ስርዓት ለውጥ፣ የእጩ ተመራጭ የድጋፍ ፊርማ ማሰባሰብ ሂደት፣ ፓርቲዎች ከመንግስት የሚያገኙት የገንዘብ ድጋፍና የምርጫ ጊዜ ስለሰሌዳው በቂና አመቺ ጊዜ ቀመር ያለው እንዲሆን የሚሉት መሆናቸው የጋራ ምክር ቤቱ ደብዳቤ ያስረዳል። ህገ መንግስቱ ከጸደቀበት ከ1987 ዓ ም ጀምሮ ሀገሪቱ ስትጠቀምበት የቆየቹ የአብላጫ ድምፅ የምርጫ ስርዓት በርካታ ውስንነቶች እንዳሉበት የጠቆመው የፓርቲዎቹ የጋራ ምክር ቤት ከነዚህ ስነቶች መካከል የመራጮች ድምጽ መባከልና ተፎካካሪ ፓርቲዎች በምርጫ የማሸነፍ እድል እንዳይኖራቸው ማድረጉ ተጠቃሽ ናቸው ተብሏል። ቀጣዩ አገር አቀፍ ምርጫ ነፃ፣ ፍትሃዊ፣ ሰላማዊና ቁቡልነት ያለው እንዲሆን የህገ መንግስት ማሻሻያ በማድረግ የአብላጫ ድምጽ ምርጫ ስርዓቱ እንዲቀየር የአባል ፓርቲዎች መጠየቃቸውን ምክር ቤቱ በደብዳቤው ላይ አስረድቷል። የአብላጫ ድምጽ የምርጫ ስርዓት እንደ ኢትዮጵያ ባሉ የፖለቲካ የቋንቋ፣ የሃይማኖትና የባህል ብዙሃነት ባላቸው ሀገራት የተለያየ የፖለቲካ ፕሮግራምና ማህበራዊ መሰረት ያላቸው የፖለቲካ ፓርቲዎች በፌዴራልና ክልል ምክር ቤቶች ውክልና እንዲያገኙ እድል እንደማይፈጥ ምክር ቤቱ ገልጿል። ባለፉት ስድስት ጠቅላላ ምርጫዎች ተቃዋሚዎች ፓርቲዎች በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች ወንበር ላይ እንዳያገኙ ካደረጉ በርካታ ምክንያቶች መካከል አንዱ የአብላጫ ድምፅ የምርጫ ስርዓት መሆኑንም ምክር ቤቱ በዚሁ ደብዳቤው ላይ ጠቅሷል። የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል መባሉን የትግራይ ጊዜያዊ አስተዳደር አስተባበለ። የአፋር ብሔራዊ ክልላዊ መንግስት ጥቅምት 26 ቀን 2018 ዓ ም ባወጣው መግለጫ በክልሉ ዋራ እና ሚልኪ በተባሉ ቦታዎች የህወሓት ቡድን በንጹሐን የአፋር አርብቶ አደሮች ላይ በከባድ መሳሪያ የታጠቀ ጥቃት ፈጽሟል ሲል ወንጅሎ ነበረ። ይህንንም በሚመለከት የትግራይ ክልል ጊዜያዊ አስተዳደር የአፋር ክልላዊ መንግስት የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል በማለት ያቀረበውን ክስ መሰረተ ቢስ ነው በማለት ጥቅምት 27 ቀን 2018 ዓ ም ምሽት ለመለየት ባወጣው መግለጫ አጣጥሏል። አፋር ውስጥ ሀራ መሬት የተባለው ታጣቂ ኃይል ካሁን ቀደም በትግራይ ላይ ተደጋጋሚ ጥቃቶች መፈጸሙን የጠቀሰው ጊዜያዊ አስተዳደሩ ችግር ፈጣሪው የአፋር ክልላዊ መንግስት አሁን ራሱ ከሳሽ ሆኖ ብቅ ብሏል ማለቱን ወቅሷል። የፌዴራል መንግስቱ የፕሪቶሪያውን የግጭት ማቆም ስምምነት ተግባራዊ ማድረግ አለመቻሉ የትግራይ ህዝብ ስቃይ ከማራዘም አልፎ የህዝቡን ሰላማዊ ፖለቲካዊ ትግል ሊያጓትተው ይችላል በማለትም ጊዜያዊ አስተዳደሩ አስጠንቅቋል። ይህ በእንዲህ እንዳለ በአፋር ክልል የህወሀት ኃይሎች ተቆጣጥሯቸዋል ከተባሉና ከአጎራባች አካባቢዎች በሺዎች የሚቆጠሩ ሰዎች መፈናቀላቸውን ከአካባቢው የወጡ መረጃዎችም ይጠቁማሉ። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ባሳለፍነው ረቡዕ ጥቅምት 26 ቀን 2018 ዓ.ም በህወሀት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ባወጣው መግለጫ አስታውቆ ነበረ። የክልሉ መንግስት በዚሁ መግለጫው የህወሀት ቡድን በዚሁ ቀበሌ የሚገኙ ስድስት አካባቢዎችን በጉልበት ተቋጥሯል ሲልም ወንጅሏል።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 ከውጭ ወዳገኘነው መረጃዎቻችን ስናልፍ የሱዳኑ ፈጥኖ ደራሽ ኃይል ሰብአዊ ተኩስ አቁም ለማድረግ ከስምምነት ላይ መድረሱ ተገለጸ። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በአሜሪካ የቀረበውን የሰብአዊነት ተኩስ አቁም ስምምነት መቀበሉን በትናንትናው ዕለት አስታውቋል። ነገር ግን የሱዳን ወታደራዊ ጦር ግን ስምምነቱን በሚመለከት እስካሁን ምላሽ አልሰጠም ተብሏል። አርኤስኤፍ የሰብአዊ ተኩስ አቁም ስምምነቱን መቀበሉን የገለጸው በምዕራብ ዳርፉር የሚገኘው የኤል ፋሽር ከተማን ከተቆጣጠረ በኋላ መሆኑን ቢቢሲ ዘግቧል። ቡድኑ ከበባውን እንዲያነሳ የተባበሩት መንግስታትን ተደጋጋሚ ጥሪ ችላ በማለቱ አካባቢው ነዋሪዎች ለከፍተኛ ረሃብ አጋልጧል፣ የሚል ክስ ቀርቦበታል። በተባበሩት መንግስታት የሚደገፈው ዓለም አቀፍ የረሃብ ክትትል ቡድን በከተማ ውስጥ የረሃብ ሁኔታዎችን መከሰታቸውን በእነዚህ ወራት አረጋግጧል። አርኤስኤፍ በእግረኛ ወታደሮች የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፍ ተቃውሞ ያጋጠመው ቢሆንም ቡድኑ ክሱን ሐሰተኛና መሰረተ ቢስ ሲል አስተባብሏል። ይሁን እንጂ ቡድኑ አንዳንድ የመብት ጥሰቶች በግለሰቦች ደረጃ የተፈጸመ መሆናቸውን የሚያነሳ ሲሆን የተወሰነው አባላቱንም ማሰሩን አስታውቋል። እንደ አውሮፓውያን አቆጣጠር በ2023 የነበረ በሱዳን ጦርና በአርኤስ ሰዎች መካከል የእርስ በርስ ጦርነት የተጀመረው ሁለቱም ወገኖች በጦርነቱ ወቅት የተለያዩ የተኩስ አቁም ሀሳቦች ቢቀበሉም አንዳቸውም ተግባራዊ ሳያደርጉ ቀርተዋል። በመስከረም ወር አሜሪካ ከተባበሩት አረብ ኤሜሬትስ ከሳውዲ አረቢያና ከግብጽ ጋር በመሆን ለሶስት ወራት የሚቆይ የሰብአዊ ተኩስ አቁም ስምምነት ቀጥሎም ወደ ዘላቂ የተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሀሳብ አቅርበዋል። የአርኤስኤፍ መግለጫ እንዳመለከተው የጦርነቱ አስከፊ ሰብአዊ ውጤቶችን ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ አራቱ ሀገራት ባቀረቡት የተኩስ አቁም ሀሳብ ሀሳብ መስማቱን ገልጿል። በመጨረሻም ፕሬዚዳንት ትራምፕ የደቡብ አፍሪካ ከቡድን ሀያ ሀገራት አባልነት እንድትወገድ ጥሪ ያቀረቡ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሚያሚ ውስጥ ለአሜሪካ ቢዝነስ ፎረም በሰጡት ቃለ ምልልስ ደቡብ አፍሪካ ከቡድን ሀያ ሀገራት አባልነቷ መነሳት አለባት ብለዋል። በአውሮፓውያኑ ዘመን አቆጣጠር በቀጣይ ከህዳር 22 እስከ 23 በደቡብ አፍሪካ ጆሃንስበርግ በሚካሄደው የቡድን ሀያ አባል ሀገራት ጠቅላላ ጉባኤ እንደማይገኙ ፕሬዚዳንት ትራምፕ ተናግረዋል። ይህ ለማለታቸው ምክንያታቸውን ሲገልጹም በደቡብ አፍሪካ ያለው ነገር ጥሩ አይደለም፣ ደቡብ አፍሪካ ከዚህ በኋላ የቡድን ሀያ ሀገራት አባል መሆን መቀጠል የለባትም በማለት አብራርቷል። አሜሪካ ምክትል ፕሬዝዳንት ጄዲቫንስ በጉባኤው ለመገኘት እቅድ መያዛቸውንም ቲአርቲ አፍሪካ ዘግቧል። ፕሬዝዳንት ትራምፕ ደቡብ አፍሪካ ነጭ ገበሬዎችን ከመሬት ባለቤትነታቸው ታፈናቅላለች፣ መሬታቸውንም ተወርሳለች። የሀገሪቱ በተወሰኑ የህብረተሰብ ክፍሎች ላይ እጅግ ዘግና ጫና ታደርሳለች በሚል ደቡብ አፍሪካን በተደጋጋሚ ሲሆን እድሉ መቆየታቸውን ቲአርቲ አፍሪካ በዘገባው አክሏል።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 አዲስ የስልክ መተግበሪያ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 አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት። የሰዓቱን ዜና እየተከታተላችሁት ይመስል ነበር። ከዜናዎቹ ጋር ሰናይት ንጉሴ ነበርኩ። መልካም ቀን።